ሐሙስ የሚባለው በዓለ ፍስሕ ተብሎ ይጠራል። በዓለ ፍስሕ ይባላል። ኢየሱስ ክርስቶስ በእለተ ሐሙስ የመጀመሪያው ደቀ መዛሙርቱን እግራቸውን ያጠበበት ምስጢር የሚታሰብ ነው። ሕፅበተ እግር ይባላል። የይሁዳን እግር ጌታችን እንደሚያስይዘው እያወቀ ተንበርክኮ እግሩን አጥቧል። ምስጢረ ጥምቀት ተገልጦበታል። የጥምቀት ምስጢር ተገልጦበታል። አስገራሚ የሚያደርገው የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ በደሙ በኩል ኪዳንን አስተላልፍ ጌታ ካለቀሰው ለቅሶ ካነባው ንባውን ካፈሰሰባቸው ጊዜያት አንዱ ሐሙስ ማታ ነው። ይህን ጸሎት ሲጸልይ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ የልጁን መከራ ክብር አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኘው ኦርቶዶክሳውያን እንኳን ለጸሎተ ሐሙስ አደረሳችሁ ለማለት እንወዳለን። እንግዲህ ጸሎተ ሐሙስን በተመለከተ ከኔ ጋራ ቆይታ እናደርጋለን። እግዚአብሔር ቆይታችን እንዲባርክልን ቅዱስ ፈቃዱ ይሆንልን። እሺ፣ እንግዲህ ጸሎተ ሐሙስ የሚለው ያው ስያሜው የመጀመሪያው በብዛት በስፋት የሚታወቀው ጸሎተ ሐሙስ በመባል ነው የሚታወቀው። ጸሎተ ሐሙስ ቀጥታ ስንተረጉመው የሐሙስ ጸሎት ማለት ነው። ግን ከዚህ ባሻገር በብዙ ስሞች ይታወቃል። አንደኛ የሐዲስ ኪዳን ሐሙስ ተብሎ ይጠራን፣ ምሴተ ሐሙስ እየተባለ ይጠራን፣ ጊዜው በተለየ ሁኔታ ሶስተኛ ደግሞ የሕጽበተ እግር የሕጽበተ እግር ሐሙስ እየተባለ ይጠራን፣ ቅዱስ ሐሙስ ወይም ቅዱስ ቀን እየተባለ ይጠራ። ይጠራን። በጣም ብዙ ምስጢራት የተገለጡበትና ሰፊ ታሪኮችን የያዘ ነው። ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ በእለተ ሐሙስ የመጀመሪያው ደቀ መዛሙርቱን እግራቸውን ያጠበበት ምስጢር የሚታሰብ ነው። ህጽበተ እግር ይባላል። የዮሐንስ ወንጌል ምዕራፍ 13 ከቁጥር አንድ ጀምሮ የደቀ መዛሙርቱን እግር ያጠበበት ምስጢር እዚያ ላይ በስፋት ተጽፎ እናገኛለን። ይህ ቀን ለየት የሚያደርገው ህጽበተ እግር ሲባል ዝም ብሎ እግር ማጠብ የሚለውን ብቻ አይደለም። ትህትና የተገለጠበት ሁለተኛ አፍቅሮ ጸላይት ወይም ጠላትን መውደድ የተገለጠበት አርአያነት አብነትነት የተገለጠበት ነው። እሱ ብቻ ሳይሆን ምስጢረ ጥምቀትም ጭምር በዚህ በህጽበተ እግር ብቻ ማለት ነው፣ ምስጢረ ጥምቀት ወይም የጥምቀት ምስጢር የተገለጠበት መንገዱ የታየበት ነው። የመጀመሪያው ትህትና ያል ነው። ትህትና ማለት ራስን ዝቅ ማድረግ ነው። እንግዲህ ጌታችን ወገቡን ታጥቆ ተንበርክኮ የደቀ መዛሙርቱን እግር ያጠበበት ነው። ይህንንም ራሱ ሲገልጥ እስመ አርአያ የሃብኩክሙ እንሆ ምሳሌን ሰጥቻችኋለሁና ብሎ አንትሙኒ ለክሙኒ ይደልወክሙ ትህፅቡ እግረ ቢጽክሙ እናንተም የባልንጀሮቻችሁን እግር ታጥቡ ዘንድ ይገባን ብሎ ትህትናን ገልጦበታል። የመጀመሪያው በህፅበተ እግር ወይም እግር በማጠብ ትህትና ተገልጧል። ሁለተኛው አፍቅሮ ጸላይት ተገልጦበታል። አፍቅሮ ጸላይት ማለት ጠላትን መውደድ ማለት ነው። እንግዲህ ካስጠባቸው ከ12ቱ ሐዋርያት አንዱ እንደሚታወቀው ይሁዳ ነው። ያን ጊዜ አብሮ ነበር የይሁዳን እግር ጌታችን እንደሚያስይዘው እያወቀ ተንበርክኮ እግሩን አጥቧል ስለዚህ ጠላቱን ይሁዳን ወዶ አሳይቶናል ስለዚህ ጠላትን መውደድ ታይቶበታል ሶስተኛ ይቅርባይነት ታይቶበታል ምህረት ይቅርታ ተገልጦበታል በዚሁ በሕፅበተ እግር ብቻ ማለት ነው ይቅርባይነት ማለቱን ማለት ነው ይሁዳ ጌታ አሳልፎ እንደሚሰጠው እያወቀ ጌታ ግን ይሁዳን ሲያጥበው እያሾፋ አይደለም እየቀለደ አይደለም እየተሳለቀ አይደለም ይሁዳ ጌታ ተንበርክኮ ሲያጥበው ቆይ እሰራልሃለሁ አሳልፌ ሰጣለሁ እሸጣለሁ እያለ እየፎከረ ነው ይሁዳ በልቡ። ጌታ ግን የይሁዳን እግር ሲያጥብ እየሰራሁልህ ነው እያለ እየቀለደ አይደለም፣ ከልቡ ይቅር እያለ ነው ያጠበው። መስቀል ላይ በተሰቀለበት ሰዓት የሚያደርጉትን አያውቁምና ይቅርበላቸው ብሎ ለአይሁድ እንኳን ይቅር ይቅርታ አድርጓልና ስለዚህ ጌታችን ይቅርባይነትን ጭምር አስተምሮበታል። ስለዚህ በዚህ በሕፅበተ እግር አንደኛ ትሕትና፣ ሁለተኛ አፍቅሮ ጸላይት ወይም ጠላትን መውደድ፣ ሶስተኛ ይቅርታ ተሰብኮበታል። አራተኛ እግር በማጠብ በህጽበተ እግር ማለት ነው። ምስጢረ ጥምቀት ተገልጦበታን የጥምቀት ምስጢር ተገልጦበታል። ይሄ ምስጢረ ጥምቀትን በተመለከተ ብዙ ሊቃውንት ይከራከሩበታል። ሐዋርያት የተጠመቁት መቼ ነው መንፈስ ቅዱስን ሲቀበሉ ነው ወይ ወይስ ደግሞ መቼ ነው ወይ ሲታጠቡ ነው ወይ የሚል ክርክር ይነሳል። ብዙ ሊቃውንት የሚስማሙት እለተ አርብ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጎኑ ውሃ በፈለቀ ጊዜ ሁላችንም ተጠምቀናል። ሐዋርያትም ጥምቀት በዚያ ነው የሚቆጠረው። ነገር ግን ይሄኛው ምሳሌ ሆኖ ዋዜማ ሆኖ መንገድ ሆኖ የተገለጠበት ነው። እና በምን ይታወቃን ቢሉ ጌታችን ቅዱስ ጴጥሮስን ሊያጥበው ሲል ጴጥሮስ አንተማ እግሬን አታጥበኝም ብሎ ተከራክሯል። እና ያን ጊዜ ጌታችን ምንድነው ያለው? እኔ ካላጠብኩ ከእኔ እድል ፈንታ አይኖርህም ብሎታል። ያን ጊዜ ቅዱስ ጴጥሮስም ጌታዬ፣ እንደሱ ከሆነስ የምታጥበኝ እግሬን ብቻ አይደለም እጄንም ጭምር ነው ብሎ ቅዱስ ጴጥሮስ ታጥቧል። ይሄ እድል ፈንታ የሚለው ልጅነትን የሚያሳይ የጥምቀት ዋዜማ ላይ እንደሆኑና በማግስቱ ግን ይሄ ጥምቀት እንደሚጸድቅላቸው ከኛ ጋር ሁላችንም አንድ ላይ ቤተክርስቲያን የምትወለድበት ምስጢር ማሳያ እንደሆነ የሚገልጥ ነው። ሕጽበተ እግር የሚባለው ይሄ ነው። እንግዲህ ከዛ በኋላ በጋ ፋሲካ የሚባል አለ። በጋ ፋሲካ ማለት ይሄ ሐሙስ የሚባለው በዓለ ፍስህ ተብሎ ይጠራን። በዓለ ፍስህ ይባላል። የፋሲካ በዓል ማለት ነው። በእብራይስጥ ቋንቋ ፓሻህ ብለው ይጠሩታል ማዕዶት ማለት ነው። በግእዙ ቋንቋ ማዕዶት ማለት መሻገር፣ ማለፍ፣ መውጣት፣ ማምለጥ፣ መለየት ይህን ትርጉም የያዘ ነው እና በዛ ጊዜ የአይሁድ ፋሲካ የሚከበር የነበረው መጋቢት 26 ቀን ሐሙስ ቀን ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ ሐሙስ ቀን አክብሮ እርሱ የመጨረሻው ፋሲካ ሆኖ አርብ ላይ ይታረዳል ማለት ነው። ይህም ቅዱስ ጳውሎስ እንደተናገረው ወናሁ ክርስቶስ ፋሲካነ ተሰቅለ እነሆ ፋሲካችን ክርስቶስ ታርዶልናል ብሎ አንደኛ ቆሮንቶስ ምዕራፍ አምስት ላይ ከቁጥር ሰባት ጀምሮ እንደተናገረው ክርስቶስ የመጨረሻው ፋሲካ አራተኛ ፋሲካ ሆኖ ይታረዳል። ከዚህ አስቀድሞ ግን የአይሁድን ፋሲካ አክብሯል። የአይሁድ ፋሲካ ደግሞ የሚከበረው በምንድነው? በበግ ነው። በጉ ታርዶ የሚበላው በእሳት የተጠበሰ ብቻ ነው የሚበላው። የሚበላው ስጋ ላይ መራራ ቅጠል ይጨመርበታል። ያንን ነው የሚበሉት። በዝግኑን፣ ቅቅሉን፣ ብርንዶውን ወይም ጥሬ ስጋውን ይህን እንዲበሉ አይፈቀድላቸውም። አያስተርፉም። አንድ በግ ያርዳሉ። ሰባት ሁነው ወይ አስር ሁነው ወይ አስራ ሁለት ሁነው ወይ አስራ ሶስት ሁነው እስከቻሉ ድረስ እንዲጨርሱት ሆነው ይመገባሉ። ከተረፈ ግን በእሳት ይቃጠላል፣ የተረፈው ማለት ነው። ይሄ ኦሪት ዘጸአት ምዕራፍ አስራ ሁለት ላይ ስርዓት ሆኖ ተቀምጧል። የፋሲካ በግ ተብሎ የሚጠራው እሱ ነው። ክርስቶስ ይህንን የፋሲካ በግ በልቷል። ይህን የፋሲካ በግ ከበላ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቂጣ በዓል የቀረበውን ቂጣ ህብስትና ለወይን የቀረበውን ለመጠጥ የቀረበውን ወይን እሱን ለውጦ ስጋና ደም አድርጎ ይህ ስጋዬ ነው፣ ይህ ደሜ ነው ብሎ ጌታ የሰጣቸው በዚያ ጊዜ ነው። አስገራሚ የሚያደርገው በጋ ፋሲካውን ከበሉ በኋላ ያ የመጨረሻው የኦሪት ስርዓት ነው። የኦሪት ስርዓት ከዚያ በኋላ ያልፋል። የእንስሳ ደም ያልፋል። የበግ ደም ያልፋል። የጊደር ደም ከዚያ በኋላ ያልፋል። ምንም አይነት መስዋዕት ከክርስቶስ ስጋና ደም ውጭ ቤተ መቅደስ ውስጥ የማይሰዋ ሆኖ ለዘላለም ያልፋል ማለት ነው። እንግዲህ ከዛ በኋላ የእግዚአብሔር በግ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተጠራው ክርስቶስ መቅደሱን ይቆጣጠራል። ከዛ በኋላ የሚሰዋ የሱ ስጋና የሱ ደም ነውና የመጨረሻውን ራት ከበላ በኋላ የመጨረሻውን በጋ ፋሲካውን ከበላ በኋላ ወደ ሐዲስ ኪዳኑ ሐዋርያትን ያመጣቸዋል ማለት ነው። ይህን ደግሞ በተመለከተ አባቶቻችን ሊቃውንት እንዲህ ይላሉ። በጋ ፋሲካውን ከበሉ በኋላ ስጋና ደም እንዴት ይሰጣቸዋል? እኛ ዛሬ የምን ቆርበው፣ ጾመን ነው። 18 ሰዓት ጾመን ነው የምንቆርበውና፣ እንዴት በጋ ፋሲካውን ከበሉ በኋላ ስጋና ደም እንዴት ይሰጣቸዋል ቢባል አባቶቻችን የሚሉት በተአምራት የበሉትን በጋ ፋሲካ ከሆዳቸው አጥፍቶላቸው ይላሉ። ይህስ እንዴት ይሆናል ቢባል 5500 ዘመን የነበረውን ስርዓት እንዳሳለፈ ሁሉ በሆዳቸው የነበረውን የበሉትን በጋ ፋሲካም እሱን አሳልፎት ከዚያ ግን ጌታችን ይህ ስጋዬ ነው ይህ ደሜ ነው ብሎ ሰጥቷቸዋል ማለት ነው። ሐዲሱ ስርዓት ተሰርቷል ማለት ነው። ስጋውና ደሙ እንደሆነ በምን ይታወቃል ይባል የማቴዎስ ወንጌል ራፍ 26 ከቁጥር 26 ጀምሮ ያለው ቃል ይህ ስጋዬ ነው ነው የሚለው ይህ ስጋዬ ነው ይህ ደሜ ነው ይላል። መታሰቢያ አይደለም ያ ማለት ይህ ስጋዬ ነው ካለ በቀጥታ ስጋው ነው። ይህ ደሜ ነው ካለ በቀጥታ ደሙ ነው። ያ ማለት ተለውጧል ማለት ነው። ለምሳሌ ይህ እንደ ስጋዬ ነው ቢል ኖሮ አንጻር ነው ምሳሌ ነው ይባላል ይህ እንደ ደሜ ነው፣ እንደ ደሜ ቁጠሩት ቢል ኖሮ አንጻር ነው ምሳሌ ነው ይባላል። በቀጥታ ግን ይህ ስጋዬ ነው። ይሄ ተለዋጭ ዘይቤ ተብሎ ይጠራል። ተለዋጭ ዘይቤ ማለት በቀጥታ ኅብስቱ ተለውጦ ስጋ ሆኗል፣ ወይንም ተለውጦ በቀጥታ ደም ሆኗል፣ ተለውጧል። ስለዚህ ይህ ስጋዬ ነው ብሎ በቀጥታ መልክቷን አማናዊ እንደሆነ እውነተኛ እንደሆነ ያሳየበት ነው። በዚህ ምክንያት ምስጢረ ቁርባን የተሰራበት ሐሙስ የአዲስ ኪዳን ሐሙስ ተብሎ ይጠራል። ደግሞ አስደናቂው ጌታችን ይህንን መስዋዕት ሲገልጠው የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ይህ ስለ ብዙዎች ስለ ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ በደሙ በኩል ኪዳንን አስተላልፏል። የደሙ ምስክር፣ የኪዳኑ ምስክር ደሙ ነው። የአዲስ ኪዳን ምስክር የጌታ ስጋና ደም ነው ማለት ቃል ገባልን በደሙ ነው ቃል የገባልን በስጋው ነው የሰጠን የኪዳን ምልክት አድርጎ የሰጠን ስጋውና ደሙ ነው። ይህም በቤተ ክርስቲያን አለ። በዚህ ምክንያት ነው የአዲስ ኪዳን ሐሙስ ተብሎ የሚጠራው። ይሄ ምስጢረ ቁርባን ተብሎ ይጠራን። ሕፅበተ እግርን አየን። ከዛ ቀጥሎ ደግሞ ሐዲስ ኪዳን የሚለውንና ምስጢረ ቁርባን የሚለውን ተመለከትን። ከዛ ሶስተኛው ጸሎተ ሐሙስ ተብሎ ይጠራን። ጸሎተ ሐሙስ ማለት አስቀድሜ እንደገለጥኩት የሐሙስ ጸሎት ይባላል። የሐሙስ ጸሎት የሚባለው ጌታችን ይህንን ካደረገ በኋላ ከዚያ ወጥተው ከበሉ ከጠጡ በኋላ በጋ ፋሲካውንም በልተው ስርዓቱንም ከፈጸሙ በኋላ ተነስተው ወደ ደብረ ዘይት ይሄዱ ይላል እና ጌታችን ያ ሁልጊዜ ይጸልያል። ነገር ግን በዚህ ጊዜ የጸለየው ጸሎት የተለየ ነው አንደኛ። ሁለተኛ ይጸልይበት የነበረበት ሁኔታ የተለየ ነው። ሶስተኛ ይጸልይበት የነበረበት ቦታ የተለየ ነው። አራተኛ ይጸልየው የነበረው የጸሎት ይዘት የተለየ ነው። እና በዚህ ምክንያት የሐሙስ ጸሎት ከሌሎቹ ለየት ያለ ነው። ጸሎቱ የማቴዎስ ወንጌል ምዕራፍ 26 ከቁጥር 37 ጀምሮ 39 ጀምሮ የሉቃሶን የማርቆስ ወንጌል ምዕራፍ 14 የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ እና የዮሐንስ ወንጌል ምዕራፍ 17 ሙሉ የዮሐንስ ወንጌል ምዕራፍ 17 ሙሉ ከቁጥር 1 ጀምሮ ማለት ነው። ሙሉ ጸሎት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸሎት ተብሎ ይታወቃል። ይህ ጸሎት ለየት የሚለው በብሉይ ኪዳን ሊቀ ካህናቱ ይጸልየው የነበረው ጸሎት አይነት ነው። የብሉይ ኪዳኑ ሊቀ ካህናት በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ገብቶ ለራሱ ይጸልያል መጀመሪያ፣ ከዛ ለሕዝቡ ይጸልያል። ሲገባም ደም ይዞ ነው የሚገባው። ይዞት የሚገባው ደም የበግ ደም፣ የፍየል ደም፣ የኮርማ ወይም የወይፈን ደም ነው ይዞ የሚገባው። ክርስቶስ ግን ያው የራሱን ደም ይዞ ነው ወደ ቅድስተ ቅዱሳኑ የሚገባው። እና ግን ካህኑ ወደ ቅድስተ ቅዱሳኑ ከገባ በኋላ ደካማ ነው፣ ኃጢአት ይሰራልና፣ በዛ ምክንያት ስለ ራሱ መጀመሪያ ይጸልያል ማለት ነው። እሱ የሊቀ ካህናቱ ጸሎት ተብሎ ይጠራል። ክርስቶስ በብሉይ ኪዳን የነበረውን ስርዓት ሳያፋልስ ሳያፈርስ እሱ ራሱ ጸልዋል ጌታችን። እንዲያውም የዕብራውያን ሐዋርያው ቅዱስ ጳውሎስ ምዕራፍ 7 ቁጥር 5 ጀምሮ እንደጻፈው በብዙ ጩኸት ከብዙ እንባ ጋራ ጸሎትንና ልመናን አቀረበ ይላል። ይህንን የእኛ ሊቃውን ሲተረጉሙ እንባውን እንደ በግ፣ ጸሎቱን ጩኸቱን እንደላም አድርጎ አቅርቦታል ይላሉ። እንባው ያለማቋረጥ ይፈስ ነበር። ጌታ ካለቀሰው ለቅሶ ካነባው እንባውን ካፈሰሰባቸው ጊዜያት አንዱ ሐሙስ ማታ ነው። ይህን ጸሎት ሲጸልይ አልቅሷል፣ እንባውንም አፍስሷል እና ይሄን እንባውን እንደ በግ ደም አድርጎ አቅርቦታል፣ መስዋዕት አድርጎ አቅርቦታል እና ልክ እንደ ብሉይ ኪዳኑ ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ይህንን ጸሎት ጸልየዋል። በዚህ ምክንያት መስዋዕት ራሱ ጸሎቱ መስዋዕት ሆኖ የቀረበ እንደ በግ የታረደ እንደ ላም የታረደ እንደ ፍየል የታረደ እንደ ደም የፈሰሰ እንባ ነው። እንባው ብቻ አይደለም፣ በዚህ ጊዜ በሚጸልይበት ጊዜ ወዙ ሁሉ ይፈስ ነበር። ቅዱስ ሉቃስ እንደገለጠው የሉቃስ ወንጌል ምዕራፍ 22 ከቁጥር 41 ጀምሮ ወኮነ ሀፉ ከመነጸፍጻፈ ደም ዘይወርድ በምድር ይላል። ምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ወዙ ማለት ነው፣ ላቡ እየፈሰሰ ነበር ይጸልየ ነበረው። እና ይሄ ወዙ መፍሰስ ራሱ ካሳ እንደከፈለ ስጋ እንደ ቆረሰ ካሳ እንደ ከፈለ የሚያሳይ ነው። አዳምን በወዝህ ብላ ወዝህ ተንጠፍጥፎ ብላ ብሎ ረግሞት ነበር። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ብላ ባሀፈ ገጽከ ወዝህ ወርዶ ተንጠፍጥፎ ጥረህ ግረህ ወተህ ወርደ እንቅፋት መጥቶ ደምህ ፈሶ ብላ ብሎ ረግሞት ነበርእና ጌታ ያንን መርገም እንደተሸከመለት እንደቀየረለት ለማጠየቅ ወዙ እየተንጠፈጠፈ ጸልዋል። አፈሩ ጭቃ መሬቱ ጭቃ ርጥብ እስከሚሆን ድረስ ወዙ ይንጠፈጠፍ ነበር። በዚህ ሁኔታ ነበር ይጸል የነበረው የአሙስ ጸሎት። ለየትም ያደርገው እሱ ነው። ይሄ ብቻ ደግሞ ሳይሆን ጸሎቱ አንድ አይነት ነበር በብዛት በተለይ ማቴዎስ ላይ፣ ማሮቆስ ላይ፣ ሉቃስ ላይ የተጻፈው የጸሎት ይዘት አንድ አይነት ነበር። እየተመላለሰ ሶስት ጊዜም የጸልየው ጸሎት አንድ አይነት ነበር። ይህም የጸሎት ይዘት ምን የሚል ነበር? አባ አይልፋ ለዛቲ ጽዋ ምኔ። ይህች ጽዋ ከኔ ትለፍ። ይች ጽዋ ከእኔትለፍ ይህች ጽዋ ከኔ ትለፍ እያለ ሶስት ጊዜ እየተመላለሰው ይጸልይ የነበረው ይህንን ጸሎት ነበር። እና ጸሎት ሐሙስ የሚባለው ለዛ ነው። ለምንድን ነው ይች ጽዋ ከኔ ትለፍ እያለ የሚጸልየው ምን ነበር ቢባል፣ ይህች ጽዋ ብሎ የሚጠራው የመርገም ጽዋ ነው። የሞት ጽዋ ነው። የበደል ጽዋ ነው። የእኛ የኃጢአት ጽዋ ነው። 5500 ዘመን የነበርንበት የፍዳ ጽዋ ነው። የተረገምንበት ጽዋ ነው። ወደ ሲኦል የምንሄድበት ወደ ገሃነመ እሳት የተወረወርንበት ጽዋ ነው። ሙቶ የመቅረት ፈርሶ በስብሶ የመቅረት ጽዋ ነው። የሙስና መቃብር ጽዋ ነው። የመርገም ጽዋ ነው። አጠቃላይና ክርስቶስ መስቀል ላይ ይህንን ጠጦታል። ለባህሪው አይስማማ ለባህሪው ስለማይስማማ ፈርቷን ፈርቷን ተብሎ የተገለጠውም ለዛ ነው። ፈርቷን ሲባል ሁለቱ ስፋት ፍጡር ነው ማለት ሳይሆን ሰው እንደሆነ ለማጠየቅና ምን ያህል ከባድ እንደሆነ የሚጠጣው ጽዋ መከራው ምን ያህል ጭንቅ እንደሆነ የሚያሳይ ነው እና ይህን እየተመላለሰው የጸለየበት ነው። በዚህ ምክንያት ጸሎተ ሐሙስ ተብሎ ይጠራል። ስለዚህ አንደኛ የሕፅበተ እግር ሐሙስ ይባላል። ሁለተኛ የምስጢር ሐሙስ፣ የምስጢረ ቁርባን ሐሙስ፣ የሐዲስ ኪዳን ሐሙስ እየተባለ ይጠራል። ሶስተኛ የጸሎተ ሐሙስ ይባላል። በዚህ ዘመን በጣም አሁን ቤተ ክርስቲያን እነዚህ ሰሙነ ሕማማትን በተለየ ሁኔታ ታከብራለች። እያንዳንዱ ቀን ለምሳሌ የሰኞ ስያሜ፣ ማክሰኞ ስያሜ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ እንዲሁ ከዛ በኋላ ያሉትም ቀናት ስያሜዎች አሏቸው ይህንን ሐሙስም የተቀደሰውን ሐሙስ ወይም ደግሞ ቅዱስ እለት ብለን የምንጠራውን እሱን በስያሜ ብቻ ሳይሆን በስርዓትም ጭምር ታከብረዋለች። እለት ሐሙስ ላይ እነዚህ ግብረ ሕማማት የሚነበበው መጽሐፈ ግብረ ሕማማት ውስጥ እንዳለ ሆኖ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያከናወነውን የሕፅበተ እግር ስርዓት ቤተ ክርስቲያን ታከናውነዋለች። እንግዲህ ጌታችን የደቀ መዛሙርቱን እግር ሲያጥብ በግምጃ እየጠረገ ነበር ያጠባቸው፣ የነበረው እና ቤተ ክርስቲያን የጌታችንን ያጠበውን የሕፅበተ እግሩን ምስጢር ብቻ ሳይሆን በብሉይ ኪዳን የነበረውን በሂሶጵ የመርጨት በሙጃ የመርጨት በቅጠል የመርጨት ሥርዓትን ያንን ስርዓት ጭምር አምታ አንድ ላይ አድርጋ አዋህዳ የካህናቱን እግር የሚመናኑን እግር ታጥባለች። ለምሳሌ የጌታ ምሳሌ የሆነው የደብሮ አስተዳዳሪ ወይም ሊቀ ጳጳስ ሊሆን ይችላል፣ ፓትርያርኩ ሊሆን ይችላል። በየቦታው ዝቅ ብለው ወገባቸውን ታጥቀው የአገልጋዮቻቸውን እግር ያጥባሉ። ይህም የጌታችን የመድኃኒታችን ኢየሱስ ክርስቶስ ያደረገው ነው። ይሄ ብቻም አይደለም፣ ሥርዓተ ቅዳሴ ይደርሳል። ሥርዓተ ቅዳሴውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋራ ያደረገው ቃለ ምልልስ እሱንም ጭምር የሚወክል ነውና፣ ሥርዓተ ቅዳሴ ደርሶ የምእመናን የካህናት እንደየደረጃቸው የአገልጋዮቹ እግር ይታጠባል። በዚህ መልኩ ይከበራል። ምስባክ ተሰብኮ ወንጌል እየተነበበ ይታሰባል ማለት ነው። ከዛ በኋላ ደግሞ ሥርዓተ ቅዳሴውም ጭምር እንግዲህ ሐሙስ ብቻ ነው የሚቀደሰው። ሰኞ አይቀደስም በሰሙነ ሕማማት ማለት ነው። ማክሰኞ ሮብ፣ አርብ ቅዳሜ አይቀደስም። እነዚህ ቀናት አይቀደስባቸውም። ሐሙስ ግን በተለየ ሁኔታ ይቀደሳል። ለምን የሚቀደሰው ይቀደሰው ቢባል ጌታችን ምስጢረ ቁርባንን የመሰረተበት ስጋው ደሙን የሰጠበት እለት የሀዲስ ኪዳን ቀን በመሆኑ በዚህ ምክንያት ቅዳሴ ይቀደሳል። ቅዳሴው ሲቀደስ ግን በተለየ ሁኔታ ነው የሚቀደሰው። በዚህ ቀን ያው እንደሚታወቀው ሰላምታ ይከለከላል። እጅ መነሳሳት ያብዞቻችን ሰኞ፣ ማክሰኞ፣ ሮብ፣ አርብ ቅዳሜም ሰላምታ አንሰጣጥም እንላለን። ሀጢያት አይደለም ነገር ግን ዋናው የሚከለከለው ሐሙስ ነው ሐሙስም ቢሆን ሰላም መሰጣተት ሰላምታ መባባል ኃጢአት ነው ማለት አይደለም፣ እንዲታሰብ ብቻ ነው። ዋናው ምስጢር ግን ሰላምታ መከልከል ሳይሆን የይሁዳን ሰላምታ የኤሳውን ሰላምታ ሐሰተኛ ሰላምታ የማስመሰል የውሸት ሰላምታ እሱ እንዲቀር ነው። ዋናው ቁም ነገር እሱ ነው እንጂ እንደ ወንድሞቻችን ሰላም ማለት እሱ እንደ ኃጢአት የሚቆጠር ሆኖ አይደለም። ይሄ በደንብ መታሰብ አለበት። እና ይሁዳ ጌታን ያስያዘው ሐሙስ ማታ ስለሆነ በዚህ ምክንያት ሐሙስ ሰላምታ ይከለከላል። በቅዳሴው ጊዜም እጅ መነሳሳት ይቀራል። በዲያቆናቱ መካከል የነበረው መሰጋገድ ይሄ የሚከለከል ይሆናል። ቅዳሴው በዛ መልክ ይቀደሳል። ሲገባ በቃጭል አይደለም በጸናጽል ነው ቅዳሴ የሚገባው። ከዚያ ፊት በነበሩት በሌሎቹ በ365ቱ ጊዜያት ከሆሳና በስተቀር ማለት ነው ቃጭል እየተመታ ነው የሚገባው። በዚህ ጊዜ ግን በጸናጽል ነው ቅዳሴ የሚገባው። ይህ የሚያሳየው ምንን ነው ቢባል የብሉይ ኪዳኑን ዘመን ይሄ፣ የጨለማውን ዘመን፣ የቀስታውን ዘመን፣ የዝምታውን ዘመን፣ የባርነቱን ዘመን፣ እሱን ዘመን የሚያሳይም ጭምር ነውና በአጠቃላይ ብሉይ ኪዳን አዲስ ኪዳን ተዋህደው የሚሰበኩበት ጊዜ ነው። ከዛ የተዘጋጁት ምእመናን በቅዳሴው መጨረሻ ስጋውን ደሙን ተቀብለው ወደ ቤታቸው እንዲሄዱ ይደረጋል። እንግዲህ በቤት የሚደረጉ ደግሞ ስርዓቶች አሉ። በቤታችንም ያው የክርስቲያን ቤት መለስተኛ ቤተክርስቲያን ነውና የተወሰኑ ስርዓቶች አሉ። ለምሳሌ በገጠሪቱ በሀገራችን ክፍል ዳቦ ይደፋን፣ ዳቦ ይጋገራን፣ በዚያ ዝክር ይደረጋል። ይሄም የሚያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን ለውጦ ስጋዬ ነው ወይኑን ለውጦ ደሜ ነው ብሎ ከሐዋርያት ጋር ራት የበላበት ምስጢር የመጨረሻው ራት ስለሆነ ያንን ለማሰብ በቤታችን ዳቦ ተደፍቶ ያለው እንደየአቅሙ ንፍሮ ማድርጎ ያንን ያሳያል። አንዳንድ ቦታ ደግሞ ንፍሮ ይደረጋል፣ ጉልባን ይደረጋል። እሱም ደግሞ የነፍሳት ያው በሲኦል 5500 ዘመን የነበሩት ነፍሳት መከራ፣ ስቃይ ያንን ጭምር የሚያሳይ ነው። እና በቤታችንም የሚከናወኑ ስርዓቶች ይኖራሉ። እንግዲህ ቤተክርስቲያን ከሞላ ጎደል በጣም ሰፊ ነው። በዚህ መልኩ ስርዓቱን ታስበዋለች ማለት ነው። ከበዓሉ በረከት ረድኤት እንዲያሳትፈን የአምላካችን ቅዱስ ፈቃዱ ይሆንልን።